ሩታ በሰላም ገብታለች። እጅግ የሚያስደስት ዜና መረጃ ደግሞ ከዚሁ ጉዳይ ጋር ተያይዞ ሄርሜላ ኩምሽሽ የምትልበት ነገር በድጋሚ ቤት ውስጥ እንደተፈጠረ ነው መረጃውን የሰማሁት ማለት ነው። ብዙዎችን ያስገረመ ጉዳይ ነው። ይህ ነገር የሆነው በሄርሜላ ሩታ ልትጠይቃት ሄደችበት እዛ ሆስፒታል የታየውን ቪዲዮ ያደረ እንደሆነ ነገር ግን ሩታ ግን ቤት እንደገባች ነው መረጃው የደረሱኝ። ቀደም ተብሎ የተቀረጹ ቪዲዮዎች ነው ሲጋሩ የነበረው ብለውም ነው አንድ ላይ መረጃውን ሲያደርሱኝ የነበረው ማለት ነው። ሩታ ደማቅ አቀባበል ቤተሰቦቿ ብቻ አይደለም ያደርጉላት በአብርሽ በኩል ያሉ ቤተሰቦች ራሱ ቤቱን ግጥም አድርገው እንደተቀበሏት አብርሽና ሩታ አንድ ላይ ይዝለቁልን ብለው እንደመረቁም ጭምር ነው። ሩታ በቃ እነዚህ እነዚህ ነገሮች ስታይ ስሜቷ እንደ አዲስ እንደታደሰ በጣም ደስተኛም እንደሆነ ጭምር ነው መረጃውን የሰማሁት ማለት ነው። እጅግ እጅግ ያስደስታል። ሄርሜላ ይሄ ደፋር የሆኗ ነገር አሁንም በሌላ ነገር ሀስባ እንግዲህ ወደነ ሩታ ቤት አቅንታ ነበረ እዛም ለመ መቀበል እንዲሁም ዲኮርም ምስቲ ኔ ዲኮር አጌጣለሁኝ ብላ ዲኮር ለማድረግ ሁሉ አስባ እንደነበረ ቀድሞ መረጃው ደርሶ ነበረ። ታዲያ ይህንንም ጥያቄ ስትጠይቅ ጋሽዬ አንቺ ምን ቤት ነሽ ብለው እንዳስጠነቀቋትን በዛው መረጃውን ሰምቻለሁ። በጣም በጣም የሚያስደስት ነገር ነው እንግዲህ የተሰማው ማለት ነው። ሄርሜላ ድፍረቷ እንግዲህ አሁንም ቤት ድረስ ሄዳ ሩታን ጠያቂ ሩታን እንግዲህ አራሽ ሆና ለመታየት እየሞከረች ነው። ከዛም እሱ ብቻ አልበቃ ብሎ ደግሞ በእነሱ ቤተሰቦች፣ በተለይ በሩታ ቤተሰቦች የተወደደች መስላ ጥሩ መስላ እንግዲህ በድጋሚ በአብርሽም ደካማ ጎን ገብታ ሌላ ነገር ሁሉ ልታደረግ ነው እያሰበች የምትገኘው ነገር ግን ጋሽዬ ከባድ ማስጠንቀቂያ ነው የተናገሩትም የሰጡትም አንቺ ሲጀመር ምን ቤት ሆነሽ ነው እዛ አስተናጋጅ የምትሆኙ ብለው ነው ከባድ መልእክታቸውን ያስተላለፉት ማለት ነው የእውነት የእውነት ሄርሜላ አሁን የማትታረም ከሆነ አሁን ነቃ ማትል ከሆነ ይቺ ልጅ በቀጣይ ክብሯን አታ ነው እንግዲህ በብዙ ነገር ተዋርዳ ከነዚህ ልጆች የምትርቀው ማለት ነው አብርሽ ማንም አልደገፈውም የዚች ልጅ ጉዳይ ነገር ግን አብርሽ ዛሬም ነገም በቃ በተለያዩ በተለያዩም ጊዜያቶች ላይ ከእሷ ጋር መታየቱን አላቆመም ነበረ ማለት ነው። ጋሽዬ በሁኔታው በተለይ በእሷ ሁኔታ በጣም ነው ያዘኑት። ደጋግመውም የተናገሩት ቃል አለ። እኔ ክብር ያየሁት የልጅ ልጅ ያየሁት እኮ በሄርሜላ ሳይሆን በሩታ ነው። ሩታና አብርሽ እኮ በፊት ጀምሮ የነበሩ ሰዎች ናቸው። እጅግ አንድ ላይ እንዲሆኑም የምመኘው እንደ ልጄም እማያት ሩታን ነው እንጂ ሄርሜላን አይደለም። ሄርሜላ ስትሰራ የነበረውን ነገር እናውቃለን። ሩታን ለማናደድ ብዙ ጥረት ስታደርግ የነበረች ልጅ ነች። ስለዚህ እንግዲህ ምን ብለን ነው እሷን እንደ ቤተሰብ አራሽ እንደ ጠያቂ የምንቀበለው ብለው ነው በሁኔታው ጠበቅና ከበድ ያለ መልእክት ያስተላለፉት። ከዚህ ጉዳይ ጋር ተያይዞ ደግሞ ሌላ አስደሳች ዜና የሰማሁት ሀይሚም ቢሆን በጣም ተቃውማለች ሄርሜላን። ሀይሚ እንግዲህ ያለችው ነገር አለ። አብርሽና ሩታ አብራችሁ ያዝልቃችሁ፣ እኔ የወንድሜ ልጅ በማየቴ ደስተኛ ሆኛለሁ፣ አክስት ሆኛለሁ። በመካከላችሁ ግን ክፍተት እንዳታስገቡ፣ አሁንም የተቻላችሁን ነገር አድርጉ፣ ክፍተት በፍጹም እንዳይገባ ብላ ነው እንግዲህ የአክስትነት የእህትነት ምክንያት ምክሯን ያሰማችሁ ማለት ነው። የእውነት የእውነት የሀይሚ ምክር ራሱ በጣም ደስ በሚል ሁኔታ ነው የተላለፈው ማለት ነው። በሄርሜላ ነገር በጣም እንደተናደደች ቀድማም ስትናገር ነበረ። አብርሽና ሩታ ሁሌም አንድ ላይ ወደፊት ሆኑ፣ በመካከላችሁም ሰው አታስገቡ እያለች ሁሉ አስቀድማ ትናገር ነበረ። ታዲያ እሱንም ነው ዛሬ የሚደገመችው ማለት ነው። እንግዲህ አስቡት በተለያየ በኩል ያሉ መረጃዎች የሚያሳዩት ምን እንደሆነ። በአብርሽ በኩል ያሉት በገዛ በራሱ ቤተሰቦች ራሱ ያሉ ግለሰቦች ደጋግሞ የሚናገሩት ነገር አብርሽና ሩታ አንድ ላይ እንዲሆኑ ነው እንጂ ሄርሜላ አብርሽ አንድ ላይ እንዲሆኑ አይደለም። ስለዚህ ቤተሰብም አልደገፋት ይሄንን ታውቃለች። ጓደኞቹም እንዴት እየ እንትን እያዋረዷት በተረባ መልክ እየነገሯት እነሱ ራሱ መቀመጫን ያስዋጧት ሩታ ልትጠይቅ በሄደችበት ቅጽበት። ታዲያ እነዚህ ነገሮች ሁሉ እያሉ ነው እሷ በድፍረት ከሱ ጋር እንግዲህ ልጆች ነገር ስታስብ የነበረው ማለት ነው። አሁንም እንግዲህ ያው በደንብ ትኩረት አድርጋ ያሉትን ነገሮች አመዛዝና አማት ነቃ ከሆነ ሄርሜላ ከዚህ በኋላ መዋረዷም አይቀርም ማለት ነው። ስለዚህ እባካችሁ ይህ መልዕክት እንዲሰማ በተለይ ደግሞ ሀይሚ ይህንን መልዕክት ያስተላለፈችው የአክስትነት መልእክቷም እንዲሰማ አብርሽና ሩታም እንግዲህ ያው አንድ ላይ እንዲሆኑ ካላት ምኞት አማካኝነትም እንግዲህ ያው ሄርሜላ በእንደዚህ አይነት ጉዳይ ጣልቃ እንዳትገባም ነው መረጃው እንዲደርስ የፈለግኩት። እንግዲህ ቤት በነበረችበት ቅጽበት ሩታ ወደ ቤት በሄደችበት ቅጽበት የእውነት በጣም እንደተደሰተች ነው እንግዲህ መረጃውንም አብረው አያይዘው የነገሩኝ በጣም በጣም ሩታን አስደስተዋታል። ዘመድ ያኮራል ሁሉ ብላ በጣም ተደስታለች። በጣም ደግሞ የተደሰተችው በራሷ ቤተሰቦች ብቻ አይደለም። የራሷ ቤተሰቦች ያው የራሷ ናቸው፣ ሁሌም ከሷ ጎን በጥሩም በመጥፎም እንደሚሆኑ የታወቀ ነው። ነገር ግን በጣም የተደሰተችው እንግዲህ በአብርሽ ቤተሰብ በኩል ያሉ ሰዎች እንግዲህ እንደ ራሷ አድርገው ሲንከባከቧት ነው። በጣም በጣም ደስታዋ ያላቀው ማለት ነው። የአብርሽ አባት ጋሽዬ ቤት ራሱ በጣም ጥሩ አቀባበል አድርገው የልጅ ልጅ ክብር አየሁኝ፣ ሩታዬ ክብር አሳየሽኝ ብለው ሩታን ነው በጣም አብዝተው የመረቁት። ሁሌ እኔ በጣም ነገር አለ አብረሽና ሩታ እንግዲህ ሲጣሉም ሲጨቃጨቁም ሁሌ ጋሽዬ ለልጃቸው አብርሽ አያግዙም፣ ሁሌ ለሩታ ነው። እኔ እኩል ነው ማየው ማዳላት አልፈልግም እሷንም እንደ ልጄ ነው ማያት እያሉ ነው ደጋግሞ የሚናገሩ። ታዲያ ይኸው በዛሬው የደስታ ቀን ራሱ ያው የልጅ ልጅ ማዕረግ ያየሁት በእሷ ነው እያሉ ነው ደጋግመው ለሰው ሁሉ ሲናገሩ የነበረው ቤትም በገባችበት ቅጽበት ትልቅ አቀባበልም በማረግ በዲኮሩም በተለያዩ ነገሮችም አብረው በመሆን ሩታ ደስ እንድትሰኝ ቤት ስትገባም ደስ እንዲላት እንግዲህ ሰዎች መካከል የጋሽዬ አባት ግንባር ቀደሙ ናቸው ማለት ነው። ቤት በጣም ብዙ ትርምስ ስለነበረ ያው ያን ያህል የተቀረጸ ቪዲዮ የለም። አጠር ባለ መልኩ ግን የሚያስተላልፉላችሁ ነገሮች ይኖራሉ ነው ያሉት። ቤት በጣም ብዙ ሰው ነው የነበረው ነው ያሉት። ኢቭን አድናቂዎቻቸው እዛው ቡታጅራ ራሱ በቪዲዮ የሚያውቋቸው ልጆች ራሱ ብዙ ልጆች ነው ቤት አጅቦ የተቀበሏቸው። እነዛ ሁሉ ነው እንግዲህ ያ ሁሉ ህዝብ ባለበት የሩታ ወዳጅ ባለበት ነው እቺ ልጅ እንግዲህ ዓይኗን አፍጥጣ ጭራሽ ዲኮር ሰራተኛ መስላ ቤት አስተካካይ መስላ እዛ ቤት ሄድ የነበረው ማለት ነው። ያንን ሁሉ ነው እንግዲህ ኩም አድርገው ያመለሷት ማለት ነው። ሄርሜላ ባክሽ ባክሽ እነዚህ ነገሮች ሁሉ በመመልከት ላንቺ እንግዲህ እንደ አንድ ትምህርት ውሰጂና ከነዚህ ልጆች መካከል ውጪ። አሁን በልጆች ተባርከዋል። ከዚህ በኋላ ጉዳዩ ቀልድ አይደለም። የልጅ እናትና አባት ሆነዋል። እነዚህ ልጆች በማል አብርሽን በማለልሽ ቁጥር እዛ ጋር ምትጎጂው ሩታን ብቻ አይደለም፣ የሩታንም ልጅ ነው እየጎዳሽ ምትመጪው። ልጅ ያለ አባት ነው እንዲያድግ ምታረጊው። ስለዚህ ባክሽ እነዚህ ነገሮች ከግምት ውስጥ በመክተት ያው ያሉት ነገሮች ስለምታስተካክል እኔም መልእክቴን ማስተላለፍ እፈልጋለሁ። አብርሽና ሩታ በጣም ጥሩ ልጆች ናቸው። ሩታን ይሄው ልትጠይቂያት ሄደሽ ራሱ ያን ያህል ፊቷን አላጠቆረችብሽም። ያው በፈገግታ ነው ብዙ ነገር ስትመልስልሽ የነበረው። ስለዚህ አሁንም ቢሆን አንቺ ካለሽበት ስታደርግ የነበረው ነገር ጸጽቶሽ ሁሉን ነገር እንግዲህ ያው በጥሩ ሁኔታ በመመለስ በይቅርታ ሁሉን ነገር ብታዪው ከነሱ ጋር በቃ በእህትነት ብቻ ካብርሽ ጋር በእህትነት ብቻ መቀጠል ብትፈልጊ እነዚህ ሰዎች እውነት እድል ይሰጡሻል። ከዛ ውጭ ግን እየገባሽ ሌላ ነገር ምትፈተፍች ከሆነ አሁንም ክብርሽ ተዋርዶ ነው እንግዲህ የምንመለከትሽ ማለት ነው። ይህንን ደግሞ እንዲሆን ትፈልጊያለሽ ብዬም አላስብም። ስለዚህ እባክሽ እባክሽ ሄርሜላ፣ በዚህ ያህል ደረጃ ኦዲየንስም ተናዶብሻል። ጓደኞቹ፣ ቤተሰቦቹ ሁሉም ሰው ነው እንግዲህ ባንቺ ሲናደድ መልእክቱን ሲያስተላልፍ የነበረው ስለዚህ እባክሽ ካለሽበት ነገር ነቅተሽ እኔ ያለሁበት መንገድ የቱ ነው ብለሽ ያንቺ ነገር እወቂ። ከነአብርሽ ከነሩታ ጋር በቤተሰብነት በጥሩ እህትነት ቀጥላለሁ ምትይ ከሆነ መስመርሽን አስተካክለሽ ቀጥይ ለማለት ነው እንፈልገው በሄርሜላ በኩል ያለሽ እህቷም እንግዲህ እኔ የፈለግኩትን ማድረግ እችላለሁ፣ መብቴ ነው። እንዲሁም እህቴም የፈለገችውን ማድረግ ትችላለች፣ አብርሽ እስከወደዳት ድረስ አይመለከታችሁም እያልሽ እልህ ስትጋቤ ነበርሽ። እህቷም እባክሽ ካለሽበት ቅዠት ወጥተሽ ይኸው የህዝቡን ሁሉ ደስታ ተመልክተሽ፣ ሄርሜላ እንዴት ሰው ሁሉ እያረጋት እንዳለም አይተሽ እህትሽን ምከሪ ያሉትን ነገሮች እርቅ እንዲወርድ አድርጊ ማለት ነው አለብለዚያ ያው ሰው ያለቀሰበት ነገር ለአንቺም ለእህትሽም ለማንም ይጠቅማል ብዬ ስለማላስብ እንግዲህ ያው ካላችሁበት ነገር ነቅታችሁ በጥሩ ነገር እንመልከታችሁ ብዬ መልእክቱን ማስተላለፍ ፈለግኩኝ ማለት ነው። አሁንም ቢሆን የአብርሽ ቤተሰቦች እግዚአብሔር ያክብራችሁ። ሩታን አክብራችሁ የልጅ ልጅ ማዕረግ ያሳየቻችሁን ሩታን ወዳችሁ ለሷ ቆማችሁ እሷን ሳትከፋ በማድረግ እሷን ያስደሰታችሁ የአብርሽ ቤተሰቦች የእውነት ፈጣሪ አክብራችሁ ለማለት እፈልጋለሁ። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዤ የመጣሁት መረጃ ይሄን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።